ቃላት ምስረታ በሚል ወደ እናንተ እናንተን በቀላሉ ለማንበብ ለመጻፍ ያግዛል ያልነውን ወደ እናንተ በቀላሉ አዘጋጅተን እንዲሁ እንደሚከተለው ለማቅረብ እንሞክራለን። ስለዚህ ቻናሉን ስትከታተሉ ላይክ፣ ሼር፣ ሳብስክራይብ በማድረግ ከመጀመሪያው እስከ መጨረሻው ብትከታተሉት ዝግጅቱን በቀላሉ አማርኛን ማንበብ መጻፍ ትችላላችሁ።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 ኒ ዝ፣ ባንድ ላይ ወንዝ፣ እደግመዋለሁ፣ ወንዝ። ቀጥሎ ያለው ይሄኛው ነጣጥ እየስጠራው ዘነበ፣ ባንድ ላይ ዘነበ፣ እደግመዋለሁ፣ ዘነበ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 ባንድ ላይ አጣምሬ ሳነበው ሰረገ። እደግመዋለሁ ሰረገ። ቀጥሎ ያለው ግ ጥ ም፣ ባንድ ላይ ግጥም። እደግመዋለሁ ግጥም። ይሄኛው ደግሞ ሙ ሽ ራ በአንድ ላይ ሙሽራ፣ እደግመዋለው፣ ሙሽራ። ቀጥሎ ያለው ክራር፣ በአንድ ላይ ክራር፣ እደግመዋለው፣ ክራር። እሺ፣ ቀጥሎ ያለው ደግሞ ማ ሲ ን ቆ በአንድ ላይ ማሲንቆ። እደግመዋለው ማሲንቆ። እሺ፣ ቀጣይ ይሄኛው አ ታ ሞ በአንድ ላይ አታሞ። እደግመዋለው አታሞ። ቀጥሎ ያለው ይሄኛው ደግሞ ይሄ ደ ወ ል በአንድ ላይ ደወል። እደግመዋለው ደወል። ቀጥሎ ያለው ይሄኛው ዋ ዜ ማ በአንድ ላይ ዋዜማ። እደግመዋለው ዋዜማ። ቀጥሎ ያለው ዘ መ ን በአንድ ላይ ዘመን፣ እደግመዋለሁ ዘመን። ዋ ሽ ን ት በአንድ ላይ ዋሽንት፣ እደግመዋለሁ ዋሽንት። ቀጥሎ ያለው ይህኛው ደግሞ በ ገና በአንድ ላይ በገና። እደግመዋለሁ በገና። ቀጥሎ ከ በሮ በአንድ ላይ ከበሮ። እደግመዋለሁ ከበሮ። እሺ፣ ቀጥሎ ያለው ይኸኛው ደግሞ ይኸኛው ቀ ለ ባት በአንድ ላይ ቀለበት። እደግመዋለሁ ቀለበት። ቀጥሎ ያለው ይሄኛው ደግሞ ጀመረ። በአንድ ላይ ጀመረ። እደግመዋለሁ ጀመረ። እሺ ቀጥሎ ያለው ል ደት በአንድ ላይ ልደት። እደግመዋለሁ ልደት። ቀጥሎ ያለው ኛው ይህኛው ደግሞ ም ል ክ ት በአንድ ላይ ምልክት። እደግመዋለሁ ምልክት ቀጥሎ ያለው አ ረ ሰ በአንድ ላይ አረሰ። እደግመዋለው አረሰ። ቀጥሎ ያለው ይሄኛው ደግሞ ው በ ት በአንድ ላይ ውበት። እደግመዋለው ውበት።

እደግመዋለሁ። ግንባር። እሺ፣ ይሄኛው ደግሞ ይሄ እንደምታዩት ባለ ሶስት ውሄ ቃል ነው። ጀ ር ባ በአንድ ላይ ጀርባ። እደግመዋለሁ። ጀርባ። እሺ፣ ቀጥሎ ያለው ይሄኛው ደግሞ መ ቀ ል በአንድ ላይ መቀጠል። እደግመዋለሁ መቀጠል። ቀጥሎ ያለው ይሄኛው ደግሞ ማ ቋ ረ ጥ በአንድ ላይ ማቋረጥ። እደግመዋለሁ ማቋረጥ። እሺ፣ ቀጣይ ያለው ይኸኛው ደግሞ ማ ዳ መ ጥ በአንድ ላይ ማዳመጥ። እደግመዋለሁ ማዳመጥ። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታአዩትና ብታዳምጡት በቀላሉ ማንበብና መጻፍ ያስችላችኋል። ስለዚህ እያንዳንዱን ቃል ሆሄው ተነጣጥሎ ሲጠራ እያንዳንዷን ሆሄ ድምጿን፣ ቅርጿን በቀላሉ መለየት ትችላላችሁ እንዲሁም ቃሉን ማንበብ ትችላላችሁ። ስለዚህ በቀላሉ አማርኛ ማንበብም ሆነ ለመጻፍ እንዲሁም ቋንቋውን ለመልመድ ከርሰሩን ተከትላችሁ ከመጀመሪያው እስከ መጨረሻው በትክክል ብታዩት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ሲጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ።